ናው ካል ተማርኮኝ ተመልሼ እኔም ዛሬም ከደገመ እርምና አላቆዬ እንደገና አሄ ሰውማ ካመመ አሀ ሞኙ ልቤ አሀ ያልታደለ ላሳያቸው ገዳማይ አይጨክኑም ነበር ገዳማይ እንደኔ ቢያማቸው ገዳማይ ገዳማ ገዳን ዳማይ መሽ ደህና ደሩ እናፍቆን ነው ልማዴ መቼ ሰላም ሰላም፣ እንዴት ናችሁ? ሁሉ ፒስ አለን አለን። ዛሬ በአዲስ ምባር ስታይል ከች ብለናል። እንግዲህ ዛሬ ደግሞ አሪፍ ጓደኛችን፣ ወንድማችን፣ አሪፍ ድምጻዊ ያለ ከሱ ጋር እስኪ ዛሬ ከሱ ጋር እየዘፈነ አብሮ ምናምን እንዝናናለን። አሪፍ እንደሚሆን ተስፋ እናደርጋለን። በዛችሁም ሼር፣ ኮፒ ሊንክ በማድረግ እንዳይረሳ እንደተለመደው። እንወዳችኋለን። አብሮነታችሁ አይለን ይመቻል የደመቀ ጀንበር ይጠቁራል በክረምት እድሜን በወቅት ያልቃል፣ መውደዴን በወረት እውነተኛ አፍቃሪ ማተቡለ ጽርቅ ሲኖር አብሮ በልቶ ሲቸገሮ የበደላ አበባ እያበቀላ ትለግሶ ፍቅር ነይን ትላለች ደሞ በሷም ብሶ ቢወሻሽ ነው እንጂ አንዱም ላይ ጎዳ። ምን አሸዋወደው አራዳ ላራዳ መስረት ተቃርቦ። እንግዲህ ቤተሰብ እንዳልኳችሁ ምርጥ ጓደኛዬን አግኝተ ነው፣ እየመጣ ነው። ከሱ ጋር አሪፍ ጊዜ እንደምናሳልፍ ተስፋ እናደርጋለን። እንግዲህ ላስተዋውቃችሁ። ብራዘር ነው። ይመችሽ ነው። አባቴ ሰላም፣ ሰላም። ፋሚሊያ እንግዲህ የጓደኛዬ ዛሬ ባደረገልኝ ጥሩ ጥሩ የካፌ ጨዋታ ጥሩ ነገር እናቀርባለን ብለን እናስባለን። አብራችሁ አሪፍ አሪፍ ቦታዎች አብረን እንዝናናለን። አሪፍ እናሳልባለን ብለን እናስባለን። ተዛገረም ከቃል በላይ ሰው ወንዳንች መቼ ማላይ ቤተሰቦቻችን እንዳልኳችሁ ዛሬ ምርጥ ጓደኛችን አግኝተነዋል፣ እና ድምጿ በቃ ምርጥ ነው። እዛው ላይ ነው ተብለን በቃ እዛ ስራ ቦታ ምናምን አብረን ነው የምንሰራው። በነገራችን ላይ ስራ ቦታ ምናምን ታንጎራጉሩናለች። ዘፈን እንዴት ነው? በጣም ትጁ ሙዚቃ ገመ የማንን ሙዚቃ ያውኒ ያን ያን ሙዚቃ ላይ ያን ያልባሉ ነው ማዲንጎ አፉርቅ ደስ ይለኛል። እሱ ይማርከኛል። እሱ ማርከኛል

እንግዲህ በመሀል በመሀል አሪፍ አሪፍ ሙዚቃ እንደሚጫወትልን ተስፋ እናደርጋለን። ሲሆን ያደርገዋል ይዘብልና እንጫወታለን። እና ምን ይመስላል ካርሉ? እንዴ ትክክል ነው፣ ምን የምትሳሳተው ነገር የለም። በነገራችን ላይ ፋሚሊ የሚለፉ ልጆች ናቸው። ሰብስክራይብ፣ ላይክ በማድረግ ተባበሯችሁ ማለት ነው። እንደውዳል እባካችሁ ይመቻችሁ። እንግዲህ ለዚህ አሁን እንደዚህ አይነት ሰው ለኛ ሳይሆን ለሱ ስትም ሰብስክራይብ አድርጉልን። እስካሁን ስጠብቁት የነበረውን ድምፅ ልትሰሙት ነው እና እናስጀምረው ወይስ ጃምፕ ይበላል? በቃ እስታይል እናስጀምረው። እሱም ለመስወን ዝግጁ ሆኗል። እስቲ የሆነች ነገር እንስማኩ። ድምፁ እንደተወራለት ነው ወይስ አይደለም የሚለውን አብረን ቼክ እናደርገዋለን። እኛ እንኳን መስከረንለታል። እናንተ ደግሞ ውስጥ እስቲ መስክሩልን። ይመጣል። እሺ አመሰግናለሁ። ካምናው ካልተማርኮኝ ተመልሽ እኔ መዛሬም ከደገመ እርምን አላቆዬ እንደገና አሄ ሰማመን ካመመኝ አሀ ሞኙ ልቤ አሀ ያልታደለ አሀ መሊ ፈይድ አሀ ከታለለ እየካብኩተን አደ ባለማወቅ ሰገነባው ፈርሶ ባጸዳው ቆሸሽን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሽው የቸገረ ነገር ግራ ገባን በምን ይለያል ሰው? አሀ ሞኙ ልቤ አሀ ያልታደለ፣ አሀ መሊ ፈየድ የበለው ምን አለ ስታልመሳቸ። ደስ ብሎኛል። ያለኝ አሪፍ ድምጽ እናንተ ባትሉትም ነው፣ አሪፍ ድምፅ ነው

እነሱ ጀለስ ምናምን እንደዚህ አስሉ ግ እርሱ ጋር አሁን አንትዬን አሁን ፍላጎት ቢኖር ፈልገህ ካገኝ አሁን ታገኛለህ። በነገራችን ላይ ቲክቶክ ላይ እንደዚህ መኪና ላይ ምናምን እያስቆሙት እንትን እያሉ እያዘፈኑት ምናምን ነው። በስራ ምናምን ጀምሮ ነበር

ቢታያት ቢሰማ ቤተሰቦቻችን ድጋሜ ድጋሚ ፈዋችን ሆነ ወይ ወይ ካዩስ ከጠራረግን ደግሞ፣ በአዲስ ስታይል፣ በአዲስ ድምጽ፣ በአዲስ ሙራል አዲስ አሪፍ ሙዚቃ እንሰማለን። ይመቻችሁ ወደ ማዕዳችን እኔ እንኳን ኤሌክትሪክ አይቼ ይች ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወደሽ ልቤ አለ ሞይ ሳይበቃው

ሆነና የአጋጣሚ ጉዳይ ገር ልብን ፍቅር ወጋው ትግራይ ቢደላኝ ብወደው በቷን ሸለምኳት የልቤን ጦር ኒሻን ልጅግር ቆንጅዬ የደስ ደስ ያላት የትውልድ መንደሯ ትግራይ አዲግራት። የስራ የአጋጣሚ ነገር በቃ ሰው ይወዳል። በጣም አንቺ ያው ነው ዘፈን ይሰራ

እሺ አሁን እንደነዚህ ያው የመጥተን ዘፋኞች አሁን ሙዚቃቸው እራሳቸው ሙዚቃቸው ማያም ሰዎች አሉ። እሱ ማለት እሱ እንዳለ ሆኖ ምን ምን ተይዘው ጉዞ እንዳትሉኝ እበኑኝ ከጻዬ ሽቱ ጋር ፍንጭቷ የሚለውን ዘፈን ድጋሜ እንደ አዲስ እንሰሯለን። እንደምትጠብቁኝ ተስፋ አደርጋለሁ። ይመቻል። ፀሐይ ዮሐንስ ለጓደኛችን ለምን ጥቁሩ ነገር ኢትዮጵያ ጥሎብን እንወዳለን። እኛም ጥቁሩ የማህበራችን አባል ጋር ደውለን አሪፍ ሙዚቃ እንጋብዘዋለን። የእሱን ኮሜንት አብረን እንሰማለን

አባ ወጣቱ እ አባ ጓደኛ ቀይረን። ድምፅህ ካያምር አንተ አታምር። ምንም ነገር ካያምር አያምር። ጓደኛ ቀይረን። እስኪ ሀሳብሽን እስኪ ስጭው። እንዴት ነው የልጅ

ኦሆሆ ገዳማ ገደም ደማዬ ኦሆሆ ገዳማ ገደም ደማዬ ያችን ጠይ ሞጣታ ያች ሆይ ገዳማይ እናቷን በጠይቅ ገዳማ እንጃለ ይሉኛ ገዳማይ አባቷን በጠይቅ ገዳማይ አንጃ ለይሎኛ ገዳማይ አረ እንዴት ታረጌ ገዳማይ ልቤላ ሳያቸው ገዳማይ አይጨክኑም ነበር ገዳማይ እንደኔ ቢያማቸው ገዳማይ ኦሆ ኦሆ ገዳማ ገደንዳማይ ኦሆ ኦሆ ገዳማ ገደንዳማይ ያችን ጠይሞጣ ታያችሁ ሆይ ኦሆ ሆገዳ ማገደም ደማይ ኦሆ ሆገዳ ማገደም ደማይ ያችን ጠይሞጣ ታያችሁ ሆይ ስታይ ለም እንግዲህ፣ ድምፃችን ነው፣ እዛው ላይ ነው። በአዲስ ክሊፕ ከችላለሁ ብዬ እጠብቃለሁ። ከእሷ ጋር በስተይል እና አሪፍ ነው በጣም ደስ ብሎኛል። እና እስቲ ነገ ላይ ልጅ ምን አይነት ምን አይነት ነገር ይዞ ይመጣል፣ ነገ ላይ ምን ያስባል እስቲ እንጠይቀው። አሪፍ ድምጽ አለ፣ ብዙ አይነት ነገር ያለው ብዙ ነገር አስባለሁ። ነገሮች አሉ

ቀለበት አርጌ ከምወዳት ልጅ ልኪያማላ አጅ እንደምወዳት ስላወቀች ትቆራብኛለች። ቀለበት አርጌ ከምወዳት ልጅ ልኪያማላ አጅ እንደምወዳት ስላወቀች ትቆራብኛለች።

እስካሁን ስለነበረን ቆይታ እናመሰግናለን። እንደተለመደ ሁሉም ሼር፣ ሰብስክራይብ፣ ኮሜንት በማድረግ ይተባብሩ። ኮፒሊንግ በጣም ኮፒሊንግ እና ሰብስክራይብ እያደረጋችሁ አብሯችን ብንኖሩ እንፈልጋለን እና አብሮን ስለነበረ ቆይታ እናመሰግናለን ብለናል። እሱንም እንግዲህ እሱ የሚለን ነገር ደግሞ እንስማል። እሺ በመጀመሪያ አመሰግናለሁ፣ አክብራችሁ ስለጠራችሁ የስራ ጓደኞቼ ከዚህ የበለጠ እንግዲህ ትልቅ ቦታ ላይ ደርሳችሁ ለማየት ያብቃኝ እላለሁ። እንግዲህ ወደፊትም አሪፍ አሪፍ ነገሮችን እንሰራለን ብዬ አስባለሁ። ፋሚሊያን ይመቻችሁ፣ አመሰግናለሁ። እሺ ምን ቀረ? ሰብስክራይብ አድርጉ እያለ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉላቸው፣ አበረታቷቸው እንግዲህ ፍጻሜው ላይ ደርሰናል። ዶማቲቭ የምንጊዜ ምርጫችን እንደምን ተስፋ እናደርጋለን። ዶማቲቭ ለኛ አንደኛ ነው፣ ለአንተ ስንተኛ ነው? እንደ ተባለው ነው አንደኛ ነው፣ ግን አይቆፈርም። መሰነባበቻ የሱን ድምጽ እየሰማን እንሰነባበታለን በታለን ሼር ኮፒ ማድረግ ይረሳ፣ ወደሱ እንሄዳለን።

አንቺን የሆረሰውን መሸደን አደሮ ናፍቆ ነው ለማዴ መቼ መተው መርሳት አያውቅበት ወዴ አያውቅበት ወዴ አያውቅበት ወዴ